በላይች በላይች፣ እና ዶባና ድንች አረገስኩኝ አለች ምናምን ሲኮማች ኮማች ያለ ያገሬ ሰው፣ ጠጥተህ ጠጥተህ ትደፋዋለህ አይደለ? እኔም ልህ ቦጋለ። እንደዛሬ ግን ሰክረህ ታውቃለ እ እ

ዝጎማት ጎማት አለ ሰውየው። ምን ምንም ምሃል ነገሩ በስመ አብ ወወልድ መንፈስ ቅዱስ። የሁለት ሰው አይደለ ተሸክመህ የምንለፋበት አላ

ማት ወረድንበት? አይደለም። ቆይ ግን እኛ ነን የወረድንበት እሱ ነው የወረደብን? ማት ወረደብን እንዴ? እኔስ ምኑ ግራ ገባኝና ነው ዋ ና ና ደፍረስ ሞተ ነው ገርዘፋ ነው ና ዝም ብለ አንተም ዥዋ ዥዌ ውስጥ ገብታል ምም ዥዋ ዥዌ ባላ አትንካ። መልክ ያጠራል ብቻ ነው እናቴዋ፣ አይከስም ሲያጠራ፣ አይከስም ሲያጠራ ሙልጮ ነው የሚያደርግ። አምስት መቶ አምስት አምስቱ ሳሙና ራሱ እንደ ቢራ አርጎ አያጠራ ምሽ እናቴ አያታውቅም። ስማ ልክ ነህ። እናቴ አድርጎ አጥርቶናት ሙልጮ ነው እንጂ አውስጥ ሙልጮ ነው እንጂ አጣላው ወደ ታይ ጠጥቼ ወደ ላይ ሊወጣ ነው መሰለኝ። ታግሎኛል፣ አንተዬ ዛሬ በቃ ራብ ሊያድርብ ነው ማለት ነው። ባዶክ አይ አይ ቡጋ አለ። አየሁ አየሁ፣ ሸረሪት ሊያደርብህ። ወይኔ ወይኔ ወይኔ።

ዝናብ የበሬ ቀንድ ይለያል የሚባለው እውነት ነው ማለት ነው። እልቅስ የበላኸው ሽቅ ብያለሁ እንደሆነ ሐሰን ዝናብ

እና ስትዞር እንገናኛለን እንገናኛለን። አንተ ጋራ እኮ ነው የምልህ ስታዞረን እንገናኛለን አለ። ሄዶ ሄዶ ሄዶ ምን